ሰላም ሰላም፣ ጤና ይስጥልን። የአብይ አህመድ ተላላኪዎች በቁጥጥር ስር ውለዋል። በአማራ ክልል መንገድ ሥራዎች ድርጅት ቢሮ ውስጥ የንብረት ክፍል ኃላፊ በመሆን ከመንግስት ጋር አብሮ እየሰራ ያለ ኮማንደር ጥላሁንና ሹፌሩ አስር አለቃ አለባቸው ማሰላለቃ ያለባቸው ሹም በላይ የእጀባ ፈቃድ ያለው የመከላከያ መካነዝ ውስጥ የነበረ ዳቢል ጋቢና ፒካፕ ጋር በቀን 1507 አመተ ምህረት ከሰዓት 11 ሰዓት ከአርባ ላይ በቁጥጥር ስር ውሏል። ከብልጽግና ተልዕኮ ተሰጧቸው ውስጥ ለውስጥ ሲንቀሳቀሱ ቢቆይም ጀግኖቹ በድፍረት ከተማ ውስጥ ሰርገው በመግባት ዲያስፖራ መንደር ከነ ተሽከርካሪያቸው አንቀው ያወጧቸው ሲሆን በዛሬው ሁለት ይህን መኪናውን ለመውሰድና አመራሮችን ለማስለቀቅ የተንቀሳቀሰውን ኃይል ደፈጣ በማድረግ ትንታጎቹ የበላይ ዘለቀ ሻለቃ ቀድሞ የጠላትን እንቅስቃሴ በበቂ መረጃ በማደራጀት ደፈጣ በመያዝ በጠላት ኃይል ላይ መብረቃዊ ጥቃት በመክፈት ልዩ ስሙ ሐራ ላይ አራት ውስጥ ከወዲያኛው የተሸኙ ሲሆን ሰባት ቁስለኛ በማድረግ ጥላት በመጣበት እግሩ ተመልሶ ወደ ባዳር እንዲገባ አድርገውታል። ከመንግስት ጋር ተያያዥ ያላቸውን አመራሮች በቀጣይም እርምጃ መወሰዳችን አጠናክረን የምንቀጥል መሆኑን የባህር ዳር ብርጌድ የበላይ ዘለቀ ሻለቃ ህዝብ ግንኙነት ኃላፊ ፋኖ ቴዎድሮስ ዘገዬ አስረድተዋል። ፋኖ አብታሞ ዩሱፍ ነኝ። የአማራ ፋኖ በጎጃም አንደኛ ክፍለ ጦር የባህር ዳር ብርጌድ ህዝብ ግንኙነት በድር ያጠፋን የተገዳደለን የተደባደበን ችግር እንትን የፈጠረን በድሮች አታስታርቁም፣ አታዩም፣ አስዳኙ እየሰራችሁ አይደለም። እና ወይ ለሳውን ከድሩ ደግሞ አጠቃላይ ሆኖ በማዕከል ደረጃ የናንተን ችግር የሚፈቱ ሰዎች እንምረጥ እናቋቁም ያልኛ በጎን አንዱ እንደዚህ እንደዚህ እንዳትሆን እንደዚህ እንዳትመጣ እንዳጠቁመኝ ያለ የሚቀሰቀስን ወጣት ማለት ይማክ ለማ እዚሁ ማከም ውስጥ ማለት ነው እንሰማለን። እያንዳንዱ ነገር ይህ ትክክል አይደለም። እኛ ችግር የለብንም። የናንተን ችግር ግን እዚሁ እንድትፈቱ ነው እኛ እያልን ያለን። ስለዚህ ዘጠኝ ኮሚቴ ይመረጣል። ዘጠኝ አመራር ይመረጣል። እነዚህ አመራሮች ምንድን ነው የሚሰሩት? ነው የቀበሌውን ማህበረሰብ የድንበርም ሆነ የግጭትም ሆነ የሚመጡ አንዳንድ ክሶችን፣ ችግሮችን፣ አቤቱታዎችን ቁጭ ብለው ይሰማሉ፣ መፍትሄ ይሰጣሉ፣ ይወስናሉ። መረጃ ማስረጃዎችን እያዩ ውሳኔ ይሰጣሉ። በቃ ለፋኖ ነው ኳር የሚሰሩት፣ ለፋኖ እንዲያመራሩ የሚመረጥ የእናንተን ችግር እንዲፈጡላችሁ ነው። እኛ ችግር የለብን እኛ መዋጋት ወደ ውጭ ያው ዳለበት ነው ምንድን ነው እንጂ እነዚህ አምራዎች ለእኛ ምንም አይሰሩልም። ምንም ማለት ነው ምናልባት እና ፈደፈድ ከራበና ከማህበረሰቡ ምግብ እንዲ እንዲውጣጡልን ትዕዛዝ ሰጣቸውን እንችላለን ከጠማነ ወን ያቀብሉና እንዲሰጡ ልን እንጠይቃቸው እንችላለን ከተቸገርና አስር አስር ብር ሆነ ሀያ ብር እርዱና እኛ የእናንተ ልጆች ነን እ እቸግሩና ብለን እንጠይቃለን። የተወሰነች መዋጭ መቶ ብር የምሆነው ሁለት መቶ ብር ለመንግስት የምትከፍሉት እስካለን ድረስ ልትገብሩ ልትደግፉ ልትችሉ እኛል ይህን እንዲያደርጉልን አስተባብሩ ብለን ትእዛዝ እንሰጣቸው እንችላለን። ከዛ በተለየ መንገድ እኛ የምናያዛቸው ስራ የለም የናንተ ችግር እንዲፈታ የናንተ አቤቱታ መፍትሄ እንዲያገኝ ነው በዚህ ልክ እንድትረዱ እንፈልጋለን እንጂ የናንተ ልጆች የናንተ አብራክ ክፋዮች ናቸው እነ ሻለቃ ማንዴት ማንዴት ታውቃላችሁ? እና ጀራ ጫጫ ብታውቃላችሁ? አምስት ስድስት ወቀው የሚያጓራ ሙሉ ስንት ሶስት አራት በረት ከብት የሞላው ሰው ቸግሮታል ነው ለእናንተ ለፍጥ አማራ ሲደፈር አማራ ሲደበደብ ሲገደል ሲታረድ ማየት አልፈልግም፣ ሆኖ ወጥቶ የተሰው መኖር ምንም የማይፈልግ ይመስላችኋል? በዛ ልክ ማሰብ መቻል አለበት። ሁሉም ሰው የወጣው የአማራ ሰቆቃና ግብ ስለበዛ መንግስት፣ በተለያየ መንገድ የሚያለማቅ ብዙ ደረጃ ነው አንተሳካለትም። ይሄ የሃይማኖት አይደለም፣ ሙስሊም ስለሆነ አይደለም፣ ክርስቲያን ስለሆነ አይደለም። አማራ የሆነ ሁሉ እየታረደ እየተገደለ ነው ያለው በአማራነታችን ብቻ ማለት ነው። የአምስት አመት ህፃን ቆልለታል ወላ አማራን ሆንም እያለች አማራን ሆንም እያለች ገደሏል። የአምስት ዓመት ህፃን ማለት ነው። ዓይን መንግስት ታዲያ ነው ታያ እንዴት ብለን ቁጭ ያለው የምንችለው? አዲስ አበባ ላይ አንድ መቶ አስራ ሁለት መስጊድ አልፈረሰም? እውነት ይሄ ሙስሊሙን የማይደግፈው የነበረ በዛ ሆነ ማለት ነው። ሙስሊም ሙስሊም ጠል ነው ክርስቲያን ጠል ነው አማራ ጠል ነው በጥቅሉ ማለት ነው እንጂ በየትኛውም የመንግስት የመሪነት ዘመን እኮ ብዙ ነገሮች አይተናል፣ አሳልፈናል። በኔ ዕድሜ በኔ የድሜ ዘመኔ ሶስት አራት መሪዎች እንኳን አሳልፊ ይቻሉ እስልምናና ክርስትና ተዋጀው ተዛምጀው አብረው ተቻችለው የሃያላመት ተከባብሮ የኖሩ እምነቶች ናቸው። አሁን አብይ አህመድ የሚባል መሪ ከመጣ ጀምሮ ለምን ማንነታችሁ ጋር ያጠፋል ማለት ሙስሊሙን ይገልና ክርስቲያኑ ነው የገደለ ይሏል ክርስቲያኑ በሙስሊሙ ላይ እንዲዘምት ማለት። አንዱ ክርስቲያን ክርስቲያኑ ይገልና ሙስሊም ላይ የገደለው ብሎ በሙስሊሙ ላይ እንዲዘመት ተባለ። ስለዚህ ይሄ ትክክል አለም። ይሄን ነው ተቃውመን የወጣ ነው ሁላችንም ማለት። ስለዚህ በዛ ልክ እንድትረዱን እንፈልጋለን። አሁን ትግሉ አደረጃጀት ተፈጥሮ ከሻለቃ ብርጌድ፣ ከብርጌድ ክፍለጦር፣ ከክፍለጦር እዝ ደርሷል። መንግስት ተመርሱ ተመስርቷል በጎጃም ውስጥ አረበኛ ዘመነ ካሴ ከሚመረው ድርጅት በቀር አንድም ድርጅት የለም፣ አንድም መሪ የለም። እሱ የሚያወርዳቸውን ትእዛዝ እንፈጽማለን፣ መንግስታችን እሱ ስለሆነ ማለት ነው። ስለዚህ በዛ ልክ መታወቅ መቻል አለብን። ትግሉ የጋራችን ነው። ከሰላችሁ ሁሉ በዛ ልክ መነጋገር መቻል አለብንም። ስለዚህ እኔ አሰራውን ብዙ እንትናልንም ሌሎች ፕሮግራሞች ስለሚኖሩ ሰዓት ይዘን ፕሮግራም ይዘን እንናማረን ስላለው ሁኔታ ማለት ነው። በዛሬው ዋና አጀንዳችን አደረጃጀት መስርተን ቀበለዋ ሊመራ የሚችል አካል መወከል አለብን፣ እኛና እናንተ በጋራ ማለት ነው። እናንተ ሊመሩ የሚችሉ በጥንቅል ፍትህ ሊሰጥ የሚችሉ ቢያዩ የሚችሉ እነማን እነማን ናቸው የሚለው ነገር እንድጠቁሙ እንፈልጋለን። ነገ እናንተን ፍትህ የሚሰጧቸው ማለት ነው። ከዚህ በፊት እንደነበረው መቶ ብር ያሉት እግዚአብሔር የሚፈራ ለሁለት ብሎ የሚፈርድ አካል